እንግዲህ ከቆይታ በኋላ ተመልሰን መጥተናል። እንግዲህ አሁን የምንገኘው ሐሙስን ምን መለከታለን ለማበስ አማማት ሕማማት ሐሙስ ያላትን ስያሜ ቤተክርስቲያን አስተምሮ አሁን እንመለከታለን ማለት ነው። ሐሙስ ማለት ከስቅለት እና ከትንሳኤ በፊት ያለው ሐሙስ በቤተ ክርስቲያን የተለያዩ ስያሜዎች አሉት። እንግዲህ ከነዚህ ስያሜዎች መካከል አንደኛው ሕጽበተ እግር ይባላል። ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት የሐዋርያቱን የደቀ መዛሙርቱ ነገር ያጠበበት ስለሆነ ሕጽበተ እግር ይባላል። ይህ ያሳየን አለማትን አጥያት ለማጠብ የመጣ መሆኑን ለማጠየቅ ሲል ነው። ይህንን ለማስተወት ዛሬ ካህናት በተለይም ሊቀጳጳሳት በመካከላችን ተገኝተው የእኛን አጥያት፣ የእኛንና የህዝቡን አጥያት እጠብ ሲሉ በቤተ ክርስቲያን ተገኝተው ምህመናን እግር እግር ወይንም በወይራ ቅጠል የሚያጥቡ ያርፍዳሉ ይላል ማለት ነው። የቅዱስ ዮሐንስ ወንጌል ምዕራፍ ቁጥር 4 እስከ 15 ላይ ይህን ታሪክ ይህንን እንትን ትርጉም እናያለን ማለት ነው። በሁለተኛ ደግሞ የሚጠራበት ደግሞ የጸሎት ውስጥ ትባላለች የተባለችበትን ምክንያት የአለም መድኃኒት ኢየሱስ ክርስቶስ በሚደክም ስጋ የተዋሐደ አምላክ ፍጹም ሰው መሆኑን ለማስገልጽ ለመግለጽና ለአርያ ጠላቶቹ መጥተው እስኪይዙ ድረስ በጌተሰማኔ ሲጸልይ ማደሩን ምክንያት ነው ማለት ነው። ይህንን ደግሞ በብዙ ማብራሪያ የምናገ 26 ከቁጥር 36 ላይ ያለውን እንመለከታለን ማለት ነው። እዛ ቀጥለንም ያሉት ወንጌል ምዕራፍ 17 ቁጥር አንድ ላይም ምን ይላል ማለት ነው ይገልጽልናል፣ ያስተምረናል ማለ ቀጥለን ደግሞ ሶስተኛ ደግሞ የሚስጥር ቀንም በመባል ትታወቃለች ማለ ከሰባቱ ምስጢራተ ቤተክርስቲያን አንዱ በዚህች ዕለት ተመስርቷልና ይህም ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው እንካችሁ ብሉት ጽዋውን አንስቶ አመሰገነ። ይህ ስለ እናንተ ነገ በመስቀል ለሚፈሰው ደሜ ነው እርሱን ጠጡ ባለት በማለት እኛን ከእርሱ ጋር አንድ የምንሆንበትን መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው ማለት ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰው በሎሳ ሲሆን እንደ ቃጭል በመሆን የሚያገለግለው ጽናጽል ነው። ይህም አይሁድ ጌታችን ለሚያስመጡ ድምጻቸው ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴው ኑዛዝ አይደረግም፣ ስርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆኑ ሁሉ በንስሐ ታጥበው ተዘጋጅተው ቅዱስ ሥጋውና ክቡር ደሙን ደግሞ መቀበል ይኖርባቸዋል ይላል። እንግዲህ የቀጣይ ደግሞ አራተኛ ደግሞ ስያሜ ያላት የአዲስ ኪዳን ሐሙስ በመባልም ትታወቃለች። ምክንያቱም መስዋዕተ ኦሪት ማለትም በእንስሳ ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድኅነተ ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ይላል የሉቃስ ወንጌል ምዕራፍ 22 ከቁጥር 18 እስከ 2 ታሪክ ይነግረናል ማለት ነው። ይህ ጽዋ ስለ እናንተ የሚፈሰው ደሜ የሚሆን የአዲስ ኪዳን ነው ከእርሱ ጠጡ ማለቱ ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆች ሁሉ ዘላለም ቃል ኪዳን በራሱ ደም የፈጸመበት ለብ መሆኑን በማሰብ ቃል ኪዳኑን ፈጻሚ ጠባቂዎች መሆን እንደሚገባ እንማራለን ማለት ነው። እንግዲህ የመጨረሻው ይቀጥላል ደግሞ አምስተኛው ደግሞ የነፃነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ውነ መሆኑን ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ራሱን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ነጻነት ሲናገር፣ እንዲህ ከእንግዲህ ወዲህ ባሮች አይደላችሁም፣ ባሪያ ጌታው የሚያደርገውን አያውቅም፣ ወዳጆች ግን ብያችኋሉ በማለቱ እንግዲህ ይህንን ታሪክ ደግሞ ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከባርነት ነጻ የወጣንበት ቀን በመሆኑ መጽሐፍት ቅዱስ በግልጽ ያስረዳል። ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት መራቁን ከእግዚአብሔር ጋር የሚወዳጅበት መልካም ስራ በመስራት ሕይወቱን በቅድስና መምራቱን ይኖርበታል። እርሱ ጠላቶቹ ስንሆን ወዳጅ አድርጎናልና የማቴዎስ ወንጌል ምዕራፍ 26 ቁ 17 እስከ 19 ይላል። የመጨረሻው ደግሞ አረንጓዴ ሐሙስ በመባል ይታወቃል ማለት ለምን ቢባል ጌታችን እና መድኃኒታችን ኢየሱስ ክርስቶስ በአትክልት ቦታ ስለጸለየ፣ ጌቴሰማኒ የአትክልት ስፍራ ስለሆነ ስለዚህ በዛ ገብቶ መጸለዩን ለማጠየቅ ሲል አረንጓዴ ሐሙስ ተብሎ ይነገራል ማለት ነው። እንግዲህ ውድ አድማጮቻችን እንደዚህ እንደዚህ እያለን ነው። እንግዲህ ፕሮግራማችን ይቀጥላል። ከቆይታ በኋላ ተመልሰን ስለሆነም እንገናኛለን።